24 ሰዓት የፈጀ ትንቅንቅ መደረጉ ተሰምቷል። በመከላከያ ጥምር ጦርና በፋኖ ኃይሎች መካከል ሙሉ ቀን የፈጀ ውጊያ ስለመደረጉ መረጃዎችም ተሰምቷል። በቆይታችንም ሙሉ የአውደ ውጊያ መረጃውን አስደምጣችኋለሁ። መከታው ማሞም ከሰሞኑ የሚዲያ ዘመቻ በይፋም እየተደረገበት ይገኛል። እሱም ዝምታውንም ሰብሯል። በቆይታችንም ተጨማሪ መረጃውንም አካፍላችኋለሁ። በጎጃም አገው ምድር ክፍለ ጦርም ልዩ ኦፕሬሽን ተጠናክሮ ስለመቀጠሉ የደረሱ መረጃዎች አመላክተዋል። ትልቁ ባንዳም ወደ ላይኛው ስለመሸኘቱ የመረጃ ምንጮቻችን ያካፍሉን መረጃም ያመላክታል። የምስራቅ አማራ ኮር አንድና ሁለት አህዶች በጋራ በመሆን በጉባላፍቱ ወረዳ የተጠና ልዩ ጥቃትን በመፈጸም ከአንድ መቶ በላይ የሚሆነውን የጠላት ጦር ስለመጋደማቸው መረጃዎችም ተሰምተዋል። የአማራ ፋኖ ብሔራዊ አንደኛ ክፍለ ጦር የጣኑ መብረቅ ብርጌድ ጊዮን ሻለቃ ልዩ የተባለን ጥቃት በመፈጸም ልዩ የጀብድን መጎናጸፉን መረጃዎችም ተሰምተዋል። ከዓለም አቀፍ ሚዲያዎች መካከል ዘ ጋርዲያን ሚዲያ ዘጋቢ ወደ ፋኖች ስለማቅናቱና መንግስት ጭንቅ ውስጥን ስለመክተቱ ተሰማ። ሰላምና ጤና ይስጥልኝ። የተከበራቸውና የተወደዳችው የሳሚ ዴሊ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በረከት ያሉ የአውደ ውጊያ መረጃዎችን ታረምጣላቸው አብራቼ ቆየም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር የጣና መብረቅ ብርጌድ ጆን ሻለቃ የንሳ ቀበሌ ላይ ተዝቃ አስወርዳለሁ ብሎ የመጠውን የጠላት አይለምለም ከፍተኛ መናበብና ስምርት በመስጠት በትላንት ነው ዕለት አራት ሚኒሻና በርካታ ናድባ በጠና ደረጃ የተወሰደባቸው ሲሆንም በዚህም የተበሳጨው የጥላት ኃይል ምጽዋንና የአርሶ አድሮቹን ቤት ስለማቃጠሉ የደርሱ መረጃዎች ማመላክተዋል። ደመረጃ ምንጮቻችን ገለጻ እኮ ነው። በዚህ ጥቃትም በርካታ የመከላከያ ሠራዊት አባላትም ቁስለኛም ተደረገዋል ነው የተባለው። ከአውደ ውጊያ መረጃዎቻችን ሳንወጣ የምስራቅ አማራኮር አንድና ሁለት አህዶች በጋራ በጉባ ላፍቶ ወረዳ እዚህ ትበር ላይ በመቶች የሚቆጠር የጥላት ጦር መመታታቸው ተነገረ ተጠናክሮ በቀጠለው ትግ አድሎ የምስራቅ አማራኮር አንድ ክፍለ ጦሮች አሳምነው ክፍለጦር ሀውጃን ነው ክፍለጦር ባለሽርጡ ክፍለ ጦር ነው ምስራቅ አማራኮር ሁለት አጠቅ ክፍለ ጦር በቅንጅት እዚህ ትበር ላይ መሽጎ የነበረውን የአብይ አህመድ ሠራዊትን አያከርካሪው ካለው ተሰብረዋልም። ምስራቅ አማራኮር አንድ ክፍለ ጦሮችና የምስራቅ አማራኮር ሁለት አጠቅ ክፍለ ጦር ትናንት ማለትም ግንቦታ ያመስ ቀን 2017 ዓመተ ምሕረት ንጋት ሰዓት ጀምሮ ጉባላፍት ወረዳ እዚህ ትበር አካባቢ ጠላት ለወራት መሽጎበት የነበረውን ከፍተኛ ነ ምሽግ በመስበር በመቶዎች የሚቆጠርም በርካታ ይልን በመዘረለ ታላቅ ድል በመጎናጸፍ የዙፋኑን ጠባቂ ሰሮትን ሞትና ቁስለኛን በማድረግና የጥላትን ሬሳን በማቀጠል በጥላት ላይ ከፍተኛ ሰባዊና ቁሳዊ ሞራላዊ ጉዳትም አያደርሰባልም በትጋር ለው ነባሮችን በመቶዎች የሚቆጥር የጥላት ኃይል ከመደምሰስ ባሻገር ከ20 በላይ የነፍስ ወከፍ መሰራ ከ3000 በላይ ተተኳሽ በእጃቸው አስገብተዋል። የጀግኖችን በትር መቋቋሚያ ቀተው ይህ ኃይልም በከባድ መሳሪያ በዘፈቀደ በሚተኩሰው በርካታ ንጹሃንን ኢላማ አድርጎ ጥቃትም ፈጽሟል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጎጃም አገው ምድር ሶስተኛ ክፍል ጦር ተወርዋሪ ልዩ ኮማንዶ በባንዳዎች ላይም በወሰደው ልዩ የተጠናከረ ኦፕሬሽን በርካቶች ተሸኝተዋል። በአቸፈር ወንድዬ በአቤ ጎበኛ ብርግል ስር ያሉ ማህበረሰቦች በመግደል በመዝረፍ፣ በማንገላታት ከመንግስት ቅጥረኛ ድጋፍ በማግኘትም በርካታ ግለሰቦችን የበልጽግና ዳያ ፐረ ብልጽግና ትልቅ ተስፋ ጥሎበት የነበረውን ባንዳ ፋኑን ከማህበረሰብ ለመነጠል በመንግስት ቅጥረኛ ድጋፍ ንጹሃንን ሲገደል ሲዘርፍ ሲያስ የነበረ ባንዳ በንስሮች ተሸኝተዋል። ንስሮቹ የጎጃ ማገምድር ተመዘግዛጊ ኃይሎችም ትላንት በአቸፈር ወንድ የሰማይ ስር ለህብረተሰቡ ካንሰር የነበረን ባንዳን ከገባበት በመግባት ላይመለስ ሸኝተውታል። የመረጃ ምንጮቻችን ገለጻኩ። በርካታ ስቃዮችንና በርካታ ግፎችን ሲፈጽም ነበር የተባለው ይህ ባንዳ በረስሮች ድንቅ ኦፕሬሽን ከነ ግብረ አብሮቹ ትላንትና ተሸኝቷል ሲሉ የመረጃ ምንጮቻችን ያካፍሉን መረጃም ያመላክታልም። የማራፋ ነው ብሔራዊ ኃይል በጎጃም ቅጥና የ24 ሰዓት አበይት ሁነቶች አገዛዙ ዝርፋ መፈጸሙን አጠናክሮ ቀጥሏል። ራሱን ጥመጡ ሪያ ላይ የሚጠረው የአብይ አህመድ ዙፋነ ጠባቂ ሰሎት በወጀለ ከተማ አራት የግል ስብስቆችን ስለመዝረፉ የደረሱ መረጃዎች ማመላክት ባለም። በጎጃም ቀጠና የአዲስ አለማየሁ ሰባተኛ ክፍለ ጦር የምረት ጥሪ ተቀብለው በትናንትናው እለት የመከላ ሰሮትና ሚሊሻ አባላት በድምሩ ከ13 በላይ የሚደርሱ ከነምሮት ጥቃቸው ባሶሊ በነ አብረጃት ብርጌድን ተቀላቅለዋል። ለመረጃ ምንጮቻችን የባሶ ሊበን ወረዳ ብልጽግና ጽሕፈት ቤት ኃላፊ የነበሩት በርካቶችም ስራቸውን እየለቀቁም ይገኛሉ። በአቸፈር ወንድዬ በተሰራ ልዩ ኦፕሬሽን ጠላት ጦር ድባቅ መመታቱ አይዘነጋም። የንጉሥ ተክለ ሃይማኖት ብርጌድ በሚያስተዳድራቸው አካባቢዎች በመልካም አስተዳደር በሰላምና ጸጥታ ትግልን አሁናዊ ቁመናን ወደፊት ትግል ጉዞን በተመለከተ ጉዳዮችም ጥልቅ ውይይት ስለማድረጉም ተነግሯልም። በማስከተልም የላኛውን መረጃ አስደመጣችሁ። ትላንት መከተማሞን ሞኒ ሚዲያ ዘመቻ እየተደረገበት እንደሚገኝ ብዙዎቻችን አንዘነጋም። በተለይም ደግሞ ሸዋ ጠቅላይ ግዛት እዝእን እያጣጣለ ነው ሲልም ተናግሯል። አያይዞም ጎጃም፣ ጎንደር፣ ወሎና ሸዋ አንድ እንን በማለትም ተናግሯል። በርካታ ጊዜያት መከተማ ሞኒ የአንድ እንን ንግግር ቢያስባም፣ ነገር ግን በተግባር መሬት ላይ ያሉ ነገሮች ፖለቲካዊ ሸዋሸዎችን ጭምር እየተከተለ እንደሚገኝ በርካቶችም ሀሳብ አስተያየታቸውን ይሰጣሉ። ነገር ግን ጥያቄው መከተማ እንደሚለው አፉጋ በመናገር ጎጃም፣ ጎንደር፣ ወሎና ሸዋ አንድ እንሁን የሚለው ንግግሮ መሬት ላይ ያለው ንግግር በማን ተጠለፈ? በርካቶች መለሰው ይጠይቃሉ። ከዓለም አቀፍ ሚዲያዎች መካከል የዘጋርዲያን ሚዲያ ዘጋቢ ጋዜጠኞችም ከማራፋ ነው ብሔራዊ ኃይል በወሎ ቀጠና ከህዝብ ግንኙነት ኃላፊ አርበኛ በበፍንተሆነ የሚዲያ ክፍል ኃላፊ ከአርበኛ ከቀድሞ ጋዜጠኛ ሚሊልክ ጋር በርካታ ርዕሰ ጉዳዮችን አንስተው ስለመወያየታቸው ተናግሯል። ይህንን ደግሞ አገዛዙ ጭንቅ ውስጥ መክቶታል ነው የተባለው። ውድነት የተከበራቸው የሳሚ ዴሊ የዩትዩብ ቻናል አድማጭ ተመልካቾች፣ በመረጃ ሰዓቴ መረጃዎች እነዚህ ይመስሉ ነበር። መልካም ቀን።